ከታች የሚጀምረው አልነበረውም። አሁን እዚህ ላይ ያለውን ከታች አስጀምረነዋል፣ መዝጊያና እንትን መክፈቻ አድርገን ማለት ነው። በፈርጥ ባይተከልም እነዚህ ራሱ ፈርጥ ማለት ናቸው። በጣም የሚያምሩ ጥለት አገባብ ነው ያለው። ከፈልጋቸው አንዳንድ ደረጃ መቀነስ ይቻላል፣ ከታች ያለውን አለ ብዛት ግን እንዳለ። በቁጥር ሀያ ሶስት ቁጥር ይሉታል። አሪፍ ልብስ ነው። ጥለት አገባቡ እንደምታዩት ቆንጆ ሁኖ የተሰራ ነው። በቻይና ልብስ ሲሰራ ነበር። ሰማያዊ ክለርም አለ። በተለያየ ክለር አለው። አሁን በፒንክ አሰርተን ነው ሆኖ እንደ አዲስ ዲዛይኑ እዚ ላይ እንደምታዩቸው ፈርጥ ነው የሚመስሉት የተተከሉ ፈርጥ ነው የሚመስሉት ግን አብሮ የተሸመኑ ናቸው። በሽመና የመጡ ናቸው። እንደምናላችሁ ውድ ቤተሰቦቻችን፣ እንኳን ደህና መጣችሁ። ዛሬም እንግዲህ በተለመደው ቦታ በብሌን ሀበሻ እንገኛለን። የዛሬዎቹን ማሳየታችን እንጀምራለን። አብራችሁን ትቆያላችሁ። ብሌን፣ ይህ እንደምናለሽ፣ እግዚአብሔር ይመስገን። ደህና ነሽ ወይ? እግዚአብሔር ይመስገን። አንቺ በጣም አምሮብሻል። በጣም እንሰግናለሁ። ቴዲ፣ ከአንቺው ብንጀምር ይሻላል። ለመግባት እንደምታዩት በጣም የሚያምር ልብስ ነው። ቆንጆ ልብስ ናት። ልብስ በብትን አሳየቻቸው ነበር ያለፈው ሳምንት አሰራር። አሁን እንደዚህ ብላን የተሰራችሁ ስትሰራ፣ ግማሽ ወራጅ ናት እጅ አጓጉል ነው እጅ ያጓጉል ልብስ እኔ ብዙ ጊዜ እወዳለሁ። ነጻነት ይሰማል። ኤር በዚህ ይወጣል ይገባል፣ ሙቀት አይኖርም፣ ምቾት አለው። እንደዚህ ብሎ የተሰራ ነው። አራት አርብ ነው። ፏ ብሎ የተሰራ ልብስ ነው። ያልቆለት አስራ ሰባት ሺህ ብር ነው። አዲስ ዲዛይን ነው። ሁሌም እንደምንነግራችሁ እንደዚህ የጫማ እንዳይስብ ሁሌም እናለብሳለን፣ ይሸፈናል። ይህም መነንም አለ እዛ ገበር በፈለጋችሁት። ይህ አጋጣሚ በነጭ ነው የተሰራው፣ እናንተ በፈለጋችሁት ይሰራላችኋል። እንደዚህ አልቆለት አስራ ሰባት ሺህ ብር አዲስ ዲዛይን ነው። ቆንጆ ልብስ ናት። ዛሬ የማሳያችሁ ብትን ልብስ ነው። ከዚች ልብስ እንጀምራለን። እንደምታያት አሪፍ ልብስ ናት። የተለያየ ዲዛይን አላት። ከታች ላይ ከዲዛይኑ ሌላ የሆነ ጣል ጣል ያሉ ነገሮች አሉ። የሚከለር ነው የሚባለው። እንደዛ ምር ናት። በጣም የምታምራት ች ልብስ አልቆላት 18 ሺህ ብር ናት። አዲስ ልብስ ናት። ምንም እንደተለመደው ሁለት አይን መነን ነው ነጠላው። ይሄን ይመስላል። እንደምታዩት ትልቅ ነው በደንብ ተሰፍቶ ተቋሽቶ ትለብሱታላችሁ። አልቆለት ቆለት ደግሞ እንዲህ ትከሻ ላይ ጣል ሲደረግ እዚህ ጋር ያለው ውበት ከጥበቡ ጋር የሚያምር ልብስ ነው። አሪፍ ልብስ ናት። በጣም የምታምር ከለር ጥለት አገባብን ያላት እንደምታዩት፣ መሀሉ ያለው ዲዛይን ራሱ የሚያምር ውበት አለው። ሸን ያደርጋል። አዲስ ናት። ቻል ቆላት ሀያ ሺ ብር ነው። የነጠለ ሳይዝ ይሄን ይመስላል። ተሰፍቶ ተቋሽቶ በደንብ ትለብሱታላችሁ። በጣም የሚያምር ልብስ ነው። እንደዚህ ደግሞ ትከሻ ላይ አልቆለት ጣል ሲደረግ ሸን ያደርጋል። የነጠለው ሳይዝ ራሱ በጣም ትልቅ ነው። እንደምታዩት በጣም ያምራል። አንድ ጥበብ ያህላል መጠነኛ ጥበብ ነው። በጣም ነው የሚያምር ሁኔ በግሩፕ ቢለበስ ለተመራቂ፣ ለአስመራቂ ናትም ይሆናል። እንደዚህ አይነት ከለር ለምትወዱ ውቶቻችን ይሆናል። አሪፍ ልብስ ነው። ቀጣዩ ልብስ እዩት። ይህ ልብስ እንደምታዩት የቀይ ቡንኝ ነው የሚባለው፣ እንደዛ የተሰራ ነው። ሸን ያደርጋል። እዚህ ያሉት ጥለቶች እንደምታዩት ሸን የሚያደርግ ነገር አለው። የተለያዩ ጥለቶች ገብቶበታል። አሪፍ ልብስ ነው። አሁን ይሄ ለተመራቂነት ይሆናል፣ ለሰርግም ይሆናል፣ ክርስትና ላለባችሁ ይሆናል። ትልቅ ልብስ ነው። አሪፍ ነው። ሁለት አይነ መነን ነው። መነኑ እንደተለመደው ግጥም ብሎ የተሰራ ነው። መታ ብሎ ፕሮግራም ላለባቸው ወቶቻችን ይሆናል። ይሄ አልቆለት 25 ሺህ ብር ነው። አዲስ ዲዛይን ነው። በነገራችን ላይ የነጠለው ሳይዝ ይሄን ይመስላል። ትልቅ ነው። በደንብ ተሰፍቶ ተቋስቶ ትለብሱታላችሁ። አሪፍ ልብስ ነው። እንደዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። አሁን ይሄ በግሩፕ ቢለበስ የሚያምር ትልቅ ልብስ ነው። ቀጣይን ልብስ እዩት። ይሄ ልብስ በነገራችን ላይ ከአሁን በፊት ሰርቼ አውቃለሁ። አሁን ግን ለየት ብሎ መጥቶ ነው አሰራሩ። ባለፈው ይሄ የለውም ነበር፣ ከታች የሚጀምረው አልነበረውም። አሁን እዚህ ላይ ያለውን ከታች አስጀምረነዋል። መዝጊያና መክፈቻ አድርገም ማለት ነው። በጣም የሚያምር ልብስ ነው። ይሄ ልብስ አልቆለት ሀያ ሺህ ብር ነው። ይሄ በአዲስ ዲዛይን የተሸመነው መነኑ ጽድት ያለ መነን ነው። ነጠላው አጋጣሚ አልመጣውም ከሸማኔ ነው። ትልቅ ነጠላ አለው። ሆን ለተመራቂ እናት ይሆናል። አስመራቂ እናት ይሆናል። እንደዚህ ወጣ ለዲዛይን ለምትፈልጉ ቶቻችን ይሆናል። ቆንጆ ሆኖ መታ ብሎ የተሰራ ነው። በትእዛዝ የተሰራ ልብስ ነው። እዚህና እዚህ ያሉት እንትኖች ሲኖሩ ደግሞ ውበት ይኖረዋል ብለን ነው ዲዛይኑ ትንሽ ቀየር ያደረግ ነው። በባለፈው ይሄና ይሄ ብቻ ነበረው። አሁን መዝጊያውም ከታች አሰራ ነው። ከዋናው ጥለት ጋር ወርቅ ዘባለው ሸን ያደርጋል። በካሜራ ላይ ይታይ ይችላል እንጂ በጣም የሚያምር ልብስ ነው። መታ ብሎ የተሰራ ነው። ቀጣይ ልብስ እዩት። ይሄ ልብስ እንደምታዩት ወይነ ጠጅ ከለር ነው የሚባለው፣ ወደ ፐርፕል ነው የሚሄደው። በቁጥር 23 ቁጥር ይሉታል። አሪፍ ልብስ ነው። ጥለት አገባቡ እንደምታዩት ቆንጆ ሆኖ የተሰራ ነው። ዲዛይኖች አሉት። ወርቀዘብ አለው፣ ቢጫ ወርቀዘብ። እዚ ላይ የተለያየ ዲዛይን ጥለት የገባበት ነው። አሪፍ ልብስ ነው። አዲስ ዲዛይን ነው። መዝጊያው ላይ እንደምታዩት የሚያምሩ ነገሮች አሉት። ውበት የሰጠው ልብሱ። ወደ ላይ እንደምታዩ ቆንጆ ነው። አሁን ለአስመራቂ እናት ይሆናል፣ ለሙሽራ እናት ይሆናል። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሄ ዋጋው አልቆለት 23 ሺህ ብር ነው። የነጠሎ ሳይዝ ይሄን ይመስላል። በጣም ያምራል። እንደዚህ ደግሞ አልቆለት ጣል ሲደረግ የሚያምር ውበት ያለው ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። አሪፍ ነው። ቀጣዩን ልብስ ዩት። ይሄ ልብስ እንደምታዩት የቀይ ቡኒ ወይም በርገንዲ ከለር ነው እንደምታዩት። የሚበዛው ግን ጥበቡን ተከትሎ የሚመጡ ዲዛይኖች አሉት። በጣም የሚያምር ልብስ ነው። ሸማኖች እጅ ይዛል ነው የሚሉ ይሄ ልብስ አንድ ወር ይጨርስብናል ነው የሚሉ ሲሸምኑ። ዲዛይኑ በጣም የሚጥሉት ዲዛይን አለ። ጥለቱ ብዙ ጥለቶች ነው የገቡበት ለማሳመር ተብሎ። ይሄ ልብስ አልቆለት ሀያ ሶስት ሺህ ብር ነው። ትልቅ ልብስ ነው። አሁን ይሄ ለተመራቂነት መሆን ይችላል፣ አስመራቂ መሆን ይችላል፣ ለሰርግ መሆን ይችላል፣ ለክርስትና መሆን ይችላል፣ ለፈለጋችሁት ፕሮግራም መሆን የሚችል ልብስ ነው። መነኑ ሁለት አይነት መነን ነው። በአንድ ነግራችሁም ታውቃላችሁ ያለ ነው። መታ ብሎ የተሰራ ነው አሪፍ ልብስ ነው። የነጠለው ሳይዝ ይሄን ይመስላል። አልቆለት ደግሞ ተቋጭቶ ተሰፍቶ በደንብ ተወስታላችሁ። አሪፍ ነው። ቀጣይ ልብስ ይዩት። ይህ ልብስ እንደምታዩት በቻይና ልብስ ይሰራ ነበር። በመነንም በቻይና ይሰራል። በሰማያዊ ከለር አለው፣ በተለያየ ከለር አለው። አሁን በፒንክ አሰርተነው ነው እንደ አዲስ ዲዛይኑን፣ አሪፍ ልብስ ነው። መነኑ ሁለት አይነት መነን ነው፣ ጽድት ብሎ የተሰራ ነው። ይህን በነገራችን ላይ በቻይና ልብስ ማሰራት ይቻላል፣ በመነን ማሰራት ይችላል። ጠበቡን አዎ፣ ሁለቱም መሰራት የሚችል ልብስ ነው። በሰማያዊ የተለመደ ነው። አሁን በፒንክ ቀይረ ነው ነው። ይህ ልብስ አልቆለት 17 ሺህ ብር ነው። ጽድት ብሎ የተሰራ ልብስ ነው። አሁን ይሄ ለሰርግ ማጀቢያ ይሆናል፣ ለፕሮግራም ይሆናል። እንደዚህ ቀለል ያለ ፕሮግራም ላላችሁ በግሩፕ ለብሱት ያሳምራል። ነጠላው ይህን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ልብስ ነው። እንደዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ የሚያምር ነው። ሸን ያደርጋል። ልቅም ብሎ የተሰራ ስራ ነው። ዲዛይኑ በጣም የሚያምር ልብስ ነው። አሁን ይሄ በግሩፕ ለብሱት ያደምቃል። ለፕሮግራም ማጀቢያ አሪፍ ልብስ ነው። ቀጣይ ልብስ እዩት። ይህ ልብስ የተለመደ ልብስ ቢሆንም ሰው በጣም የሚወደው ልብስ ነው በጣም የሚወደው ልብስ ስለሆነ ነው ያቀረብኩት። በጣም አሪፍ ልብስ ነው፣ ትልቅ ነው። አሁን ለፈለጋችሁት ፕሮግራም መሆን ይችላል፣ ለክርስትና መሆን ይችላል፣ ለሰርግ ማጀቢያ መሆን ይችላል። የሚያምር ልብስ ነው። ጥለት አጋባቢ ያምራል፣ ሸን ያደርጋል። ግሪን ነገር ይበዛዋል እንደምታዩት። ይሄ ወርቀ ዘቤት የታጀበ ነው፣ በጣም የሚያምር ልብስ ነው። ይህ ያልቆለት 18 ሺህ ብር ነው። በፊት ውድ ነበር፣ ቴዲ ይሄ ልብስ 23ም 25ም ሲሸጥ ነበር። አሁን ትንሽ ስለቀነሰ ነው ቀነስንላችሁ። የሚያምር ልብስ ነው። ይህን ጥለ ሳይዝ ይሄን ይመስላል ተሰፍቶ ተቋስቶ በደንብ ትለብሱታላችሁ። አሪፍ ነው። ቀጣዩን ልብስ ይዩት። የጥለት አገባው የሚያምር ልብስ ነው። ቢጫና ቢጫ ወርቅ ዛብ የተቀላቀለበት ነው። እንደምታዩት የሚያምር ጥለት አገባብ አለው። ይህን አይነት ልብስ ለምትፈልጉቶቻችን ይሆናል። መነኑ ሁለት አይን መነን ነው። እንደተለመደው አልፎ አልፎ ባልነግራችሁም ይደጋገማል እያልኩ ነው። አሪፍ ልብስ ነው። አሁን ይሄ በጉርፍ ይለበስ፣ ለክርስትና፣ ለሰርግ፣ ለፈልጋችሁት ፕሮግራም መሆን የሚችል ልብስ ነው። የነጠላውን ሳይዝ አሳያቸዋለሁ። እንደተለመደው ነጠላው ይህን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ልብስ ነው። የልብስ ልብስ አልቆለት ሀያ ሺህ ብር ነው። ይህ ልብስ ዩት ሰማያዊ ከለር ነው እንደምታዩት፣ መደቡ ሰማይ ነው። ምንም ወርቀ ዘብ የለውም። በሳባ የተሰራ ነው። ሁሉ ነገር በሳባ ብቻ የተሰራ ማለት ነው። ወርቀ ዘብ ሸን የሚያደርግ ነገር የለውም። መንኑ ሁለት አይነ መንን ነው እንደተለመደው። ጽድት ብሎ የተሰራ ነው። ትፈልጋችሁ ዲዛይን ይሰራላችኋል። እንደተለመደው የነጠለው ሳይዝ ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። እናንተ በመረጣችሁት ዲዛይን ይሰራላችኋል። ከወገብ በላይ ያለውን ፈልጉ አራት ማዕዘን ፈልጉ ክብ፣ እናንተ በፈልጋችሁት መሰራት የሚችል ልብስ ነው። ይሄ ልብስ አልቆለት ሀያ ሺ ብር። አልቆ ሲለበስ በጣም የሚያምር ልብስ ነው። አሪፍ ልብስ ነው። ቀጣ ያለ ልብስ። ያቺ ልብስ በጣም የምታምር ልብስ ናት። ተወዳጅ ልብስ ነው። ዙ ሰው ይወዳታል። ችል ልብስ እንደምታዩት ዲዛይኑ መወርቅ ዘቦ የተሰራ ነው ከጥለት ጋር ሁኖ ዲዛይን ተከትሎ የሚመጡ ነገሮች ለልብሱ ውበት ሰጥተውታል። ከላይ ወደታች የሚመጡት መነን ሁለት አይነት መነን ነው ይሄ። ፒንክም አትለውም ቀይ አትለውም ደስ የሚል ከለር ነው መሀል ላይ ነው ያለው ይሄ ከለር። የሚያምር ልብስ ነው ይሄ ልብስ። አልቆለት አስራ አምስት ሺህ ብር ነው የነጠለው። ሳይዝ ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። አሪፍ ልብስ ነው። አሁን ይሄ ለሰርግ ማጀቢያ ይሆናል፣ ለክርስትና ይሆናል፣ እንደዚህ ደመቅ ብሎ ለመታየት የሆነ ፕሮግራም ላይ ይሆናል። አሪፍ ልብስ ነው። ይሄ ልብስ እንደምታዩት ጎመኔ ከለር ይበዛዋል። አየር መንገድ ከለር ነው። በጣም የሚያምር ልብስ ነው። ብዙ ሰው ይወደዋል። ለዛ ነው ማሳያችሁ ደጋግሜ። ከባለፈው ቪዲዮም ነበረ ተሰርቶ ወጥቷል። ይሄ ደሞ አሪፍ ልብስ ነው። ምናልባት ያለ ዩቶች ካሉ የዩትም ችግር የለም ብዬ ነው። ዋጋው 15 ሺ ብር ነው። አሁን ይሄ ለሰርግ ማጀቢያ ይሆናል። እንደዚህ ዝም ያለ ጥለት ለምትፈልጉ ቶቻችን ይሆናል ብዬ ነው ማቀርበው ደግሜ። አሪፍ ልብስ ነው። መነን ሁለት አይን መነን ነው ከወገብ ላይ ያለው። እንደዚህ እናንተ መረጣችሁ ትሰራላችኋል። ቆንጆ ልብስ ነው። ነጠላ አጋጣሚ የለም። ከሸማኔ ገና አልመጣ ሆኖ ነው ያላሳያችሁ አሪፍ ልብስ ነው። ቀጣዩ ልብስ እዩት። ብዙ ጊዜ ተሰርቶ ያውቃል ደንበኞቻችን። አሪፍ አሪፍ ልብስ ሲኖር ቢደገምም አሪፍ ነው፣ ሰው ይወደዋል ብዬ ነው ምደግመው። ስለሚወጣ ነው እንደግምላችሁ። በጣም አሪፍ ልብስ ነው። እንደዚህ ነፃ ያለ ከለር ጥለት ለምትፈልጉቶቻችን ቶቻችን ይሆናል። ወርቀ ዛቦ የታጀበ ነው ዲዛይኑ። እንደምታዩት የሚያምር ዲዛይን አለው። እዚህ መዝጊያው ላይም መክፈቻው ላይም መሀሉ ላይ ያሉት ዲዛይኖች ራሱ የሚያምሩ ናቸው። ሸን ያረጋል የልብስ አልቆለት 13 ሺህ ብር ነው። 15ም 20ም ሰርተ ነው እናውቃለን። አሁን ትንሽ ስለቀነሰ ነው ምነኑ። ሁለት አይን መንን ነው፣ ጽድት ብሎ የተሸመነ ሽመና ነው። አሁን ይህም በግሩፕ ቢለብሱት ለብቻን ቢለብሱት የሚያምር ልብስ ነው። ጥለት ሳይዝ ይህን ይመስላል። ትልቅ ነው። ተሰፍቶ ተቋስቶ በደንብ ትለብሳ አላችሁ። አልቆለት ደግሞ እንደዚህ ጣል ሲደረግ የሚያምር ልብስ ነው። ሸን ያደርጋል። ከጥለት ገራ ብሎ የተሰሩ ወርቀ ዘቦች አሉት፣ የሚያምር ልብስ ነው። ቀጣይ ልብስ እያት ሁለት ደረጃ ልብስ ናት። እንደምታዩት ኦሬንጅ ነገር የታጀበች ናት። ጥለት አገባቡ በጣም የሚያምር ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ከፈልጋቸው አንዷን አንድ ደረጃ መቀነስ ይቻላል። እንደዚህ መሰራት የሚችል ልብስ ነው። እንደዚህ መሰራት ይችላል። እንደዚህ መሰራት ይችላል። አልብዛ ደግሞ እንዳለ እንደዚ መሰራት የሚችል ልብስ ነው። የነጥለው ሳይዝ ይህን ይመስላል። በጣም የሚያምር ጥለት አገባብ አለው። ሻይን ያረጋል እንደምታዩት ይቺ ልብስ አልቆላት አስራ ሁለት ሺህ ብር ናት። ቀጣዩ ልብስ ይዩት። እንደምታይ ሶስት ደረጃ ልብስ ነው። ከፈለጋቸው አንዱን ደረጃ መቀነስ ይችላል። አለብዛ ደግሞ እንዳለ መሰራት የሚችል ልብስ ነው። መነኑ ሁለት አይን መነን ነው። እንደተለመደው ያው ነግራችሁ መነኑ ሁለት አይን ነው። የልብስ አልቆላት አስራ ሶስት ሺህ ብር ነው። ባለፈው አስራ ስድስት ሺህ ብር ተሽጧል። ይሄ ልብስ አሁን ትንሽ ስለቀነሰ ነው። ከፈለጋቸው አንዱን ደረጃ ይቀነሳል። በፈለጋችሁት ድዛይን መሰራት የሚችል ልብስ ነው። የነጠለው ሳይዝ ይሄን ይመስላል። በጣም የሚያምር ልብስ ነው ቢጫና ወርቀ ወርቀዘብ ተደርጎ የተሰራ ልብስ ነው። ከቢጫው ጋር ወርቀ ዘቦች አሉት፣ አረንጓዴ ጥለትም አለው እንደምታዩት። ቆንጆ ልብስ ነው። እች ልብስ እንደምታዩት አዲስ ልብስ ናት። ሶስት ደረጃ ናት። በጣም የሚያምር ጥለት አገባብ አለው። ከታች እንደምታዩት ፈርጥ የሚመስሉ ነገሮች አሉት። በፈርጥ ባይተከልም እነዚህ ራሱ ፈርጥ ማለት ናቸው። በጣም የሚያምሩ ጥለት አገባብ ነው ያለው። ኦሬንጅ ከለር አለው፣ አረንጓዴ ጥለትም አለው እንደምታዩት ጥለት አገባቡ። ከፈልጋቸው አንዳንድ ደረጃ መቀነስ ይቻላል። ከታች ያለውን አለብዛ ግን እንዳለ መነኑ ሁለት አይን መነን ነው። መታ ብሎ ግጥም ብሎ የተሰራ ልብስ ነው። አራቱ አርባ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚወጣው። ልብስ አልቆላት አስራ ሶስት ሺህ ብር ናት። አሪፍ ልብስ ናት። ነጠላ ሳይዝ ይሄን ይመስላል። በደንብ ተሰፍቶ ተቋጭቶ የምትለብሱት ነጠላ ነው። እነዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ ውበት ያለው ልብስ ነው። እንደምታዩት ሸን ያደርጋሉ። እነዚህ ፈርጥ ነው የሚመስሉት፣ የተተከሉ ነው የሚመስሉት። መታ ብሎ የተሰራ ጥበብ ነው። በጣም የሚያምር ልብስ ነው። ችን ልብስ እያት ሶስት ደረጃ ናት። አንዳንድ ደረጃ መቀነስ ይቻላል። እዛ ደግሞ እንዳለ እንደዚ አይነት ጥለት አገባብ ለምትፈልጉቶቻችን ቶቻችን ይሆናል። እዚህ ላይ እንደምታዩቸው ፈርጥ ነው የሚመስሉት የተተከሉ ፈርጥ ነው የሚመስሉት፣ ግን አብሮ የተሸመኑ ናቸው በሽመና የመጡ ናቸው። መነኑ ሁለት አይን መነን ነው ፅድት ብሎ የተሸመነ ሽመና ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ውበት ያላት ልብስ ናት። እንደምታዩት አሁን ቺ በግሩፕ ብትለበስ ለብቻ ብትለበስ የምታምር ልብስ ናት። ነጠለው ሳይዝ ይህን ይመስላል የነጠለው ጥለት ራሱ በጣም አሪፍ ነው። ከመሀል ያለውን የወሰዱት ትልቁን ቦታ ማለት ነው። እንደዚህ አልቆለት ደግሞ ሲለበስ የሚያምር ልብስ ነው። እንደምታዩት እንደዚህ ፈርጥ ነው የሚመስሉት እያንዳንዱ የተተከሉ ነው የሚመስሉ መታ ብሎ የተሰራ ዲዛይን ነው። በነገራችን ላይ አዲስ ዲዛይን ናት ይች ልብስ። ይች ልብስ አልቆላት አስራ ሶስት ሺ ብር ናት። አሪፍ ልብስ ናት። ችንቀጣል ልብሱ ያት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ጥለቱ ወርቀ ዘቦ የተቀላቀለበት ዲዛይን አሰራር ነው። በጣም ያምራል። አሁን ይሄ በግሩፕ ይለበስ ብቻም ቢለበስ የሚያምር ልብስ ነው። እንደዚህ ቀለል ያለ ጥለት ለምትፈልጉቶቻችን ይሆናል። ሸን ያደርጋል። ከጥለቱ ጋር አብሮ የተሰራው ነገር ሸን ያደርጋል። በጣም የሚያምር ልብስ ነው። ይች ልብስ አልቆላት 12 ሺህ ብር ናት። የነጠላ ሳይዝ ይሄን ይመስላል። ትልቅ ነው። በደንብ ነው የምትለብሱት። በጣም ያብራል። ቴዲ ትልቅ ነጠላ ራሱ በጣም ነው የምታውቀው። እንደዚህ አልቆለት ሲለበስ ሸን ያደርጋል። ቆንጆ ልብስ ናት። እንደምታዩት አምስት ደረጃ ልብስ ነው። በነገራችን ላይ የደንበኛ ትእዛዝ የተሰራ ነው። ወደ ስፌት ሊወጣ ነው። አምስት ደረጃ ልብስ ነው። ይህን በአንድ ደረጃ አሳይቻችሁ አውቃለሁ። በትንሽና በቀጭኗና በሰፊ ይሄ እንደራሳቸው እንደዚህ ዲዛይን አድርግልን ብሎ የተሸመነ ልብስ ነው። መነኑ በትእዛዝ የተሸመነ ነው። መነኑ ሁለት አይን መነን ነው። ሌላ ደንበኞቻችን አይታችሁ ብትፈልጉ እናሸምንላቸዋለን። መነኑ ሁለት አይን ነው። ጽድት ብሎ የተሰራ ስራ ነው። አርቡ ሰፊ ነው እንደምታዩት። በትእዛዝ ሲሆን ጽድት ብሎ ነው የሚሰራው። ነጠላው ትልቅ ነው። ለጊዜው አልመጣም። ይህ ልብስ አልቆለት አስራ ስድስት ሺ ብር ነው። በጣም የሚያምር ልብስ ነው። እነዚህ ዲዛይኖች ሲገጣጠሙ አስበው ውበቱን። በጣም የሚያምር ልብስ ነው የሚሆነው ቆንጆ ነው። የወደዳችሁት ልብስ ካለ ግን ስልኮች ይቀመጣሉ። ይሄው እዚህ ጋር ስም ስል ካለ የኮመንት የመጀመሪያ ቦታ ላይ ደግሞ ስልክ እናስቀምጣለን። በማንኛውም ጊዜ የወደዳችሁትን ማዘዝ ትችላላችሁ። የትኛውም የዓለም ጫፍ ላይ ብትሆኑ ጥንቅቅ አድርገን ሰርተን በያላችሁበት እናደርስላችኋለን። እንደ ሁሌው ማለት ነው። ሳምንት ደግሞ አዳዲስ ነገር ይዘን ከዚሁ ከብሌን ሀበሻ እንመለሳለን። ቻናላችንን በየሁለት ቀኑ በየሶስት ቀኑ ቸክ ደግሞ ብታደርጉ አዳዲስ ነገሮች እንለቃለን። ሳምንት እንመለሳለን። ለብሌን ሀበሻ መልካም ሳምንት ይሁንላችሁ።